በአዋሪ አካባቢ በወቅቱ ይኖሩ የነበሩ ሰዎች በብዛት ስለ ግንቦት ያወሩት በጥይት ቤት ስለተደረገው ዘረፋ ነበር። በጥይት ቤት በርካታ የተደራጁ ወጣቶች ገብተው ዘረፋ ሲያካሄዱ እንደነበር ነዋሪዎቹ ነግረውናል። በተለይም ስሙን መጥቀስ ያልፈለገ ዕድሜዎቹ በአምሳዎቹ አጋማሽ ያለ ግለሰብ በወቅቱ ነዋሪው ጥይት ቤት እየገባ የፈለገውን ያውጣ ነበር። ተኩስ እየተተኮሰ ቦምቦች እየፈነዱ በእንዲህ ያለ ቀውጢ ወቅት ጥይት ቤት ያገኘውን ቀይ ወጥ ገብቶ ሲበል አስታውሳለሁ። በጣም ይጥም እንደነበረም ሰው ሲነጋገር አስታውሳለሁ ብሎናል። ይገርመኝ የነበረው የወያኔ ወታደሮች በዛ ሰዓት ገብቶ የነበረ ሲሆን ለምን ዝም እንዳሉን ነበር። በኋላ እንደተነገረው ጥይት ቤት ፈንጂ ተጠምዷል ስለተባለ እኛ መጀመሪያ ገብተን መኖር አለመኖሩን ማረጋገጫ እንድንሆን፣ ከፈነዳም እኛኑ እንዲፈጀን፣ ካልፈነዳም አለመኖሩን ለማረጋገጥ እንደተውን ሲወራ ነበር። ብቻ ያው ህዝቡ ያወራውም ሊሆን ይችላል ሲል በወቅቱ ነዋሪው ይወራ የነበረውን ነገር ነግሮናል። ምን ያልተዘረፈ አለ? ከዛ ጥይት ቤት ግማሹ ፍራሽ ይዞ ይሮጣል፣ ግማሹ አልጋ ይዞ ይሮጣል። የተለያዩ ሰዎችም የተለያየ ተለቅ ተለቅ ያለ ንብረትም ይዘው ወጥተዋል። ጠመንጃ፣ ሽጉጥ፣ የተለያዩ ማሽኖችን። አንዲት ጎረቤቴ የጥጥ ፍራሽ ሰርቃ ስትመጣ አስታውሳለሁ። ወጣቶቹ የዘረፉትን ይዘው ሲሯሯጡ አዋሬ የተደፋ ቅቤ አንድ እናት በነጠሏ ስትዝቅ አስታውሳለሁ። ከአስፋልቱ ላይ ቅቤውን እየዛቀች በነጠሏ እያረገች ወደ ቤቷ ለማስገባት ስትሞክ ክርትዝ ይለኛል። እስካሁን እየተነጋገርንበት የምንስቅበት ጉዳይ ነው። ለረዥም ዓመታት በአዋሪ ቪዲዮ ቤት ከፍቶ የሰራ አንድ ግለሰብ ዴኩን የሰረቀው ከዚሁ ከጥይት ቤት ነበር። የቻሉት ገብቶ ይሰርቃሉ፣ ያልቻሉት ደግሞ ከጥይት ቤቱ በር ላይ ሆነው የሰረቁትን ሰዎች በርካሽ ይገዙ ነበር ሲል ይኸው ግለሰብ ነግሮናል። በጣም ይገርምሃል ሽጉጥ በብር ከሃምሳ ተሽጧል። ወያኔዎቹ በጣም እየቀረቡ ሲመጡ የተደበቅንበት ጠላ ቤት ያኔ ጠላ 75 ሳንቲም በሚሸጥበት ወቅት አስራ አምስት ብር ከፍለን እንድንጠጣ ያደረጉን ነገር ሳስታውሰው በጣም እገረማለሁ። ሌላ ባንዲራውን ኢህአዲግ ሊቀይረው ነው የሚል ወሬ የሰሙ የአካባቢው ወጣቶች ፒካፕ ላይ ሆነው አረንጓዴ፣ ቢጫና ቀይ ባንዲራ ይዘው በካሳንቺስ በአራት ኪሎ በአዋሪ ሲሽከረከሩ ሁለቱ መገደላቸውን አስታውሳለሁ በቅጽል ስማቸው ዳርሜንድራና እትሽ የሚባሉ ያኔ የዜሮ ስምንት ሰፈር ልጆች ሲል ይሄው ግለሰብ ነግሮናል።